ጠንቋዮች ዘንድ መሄድ ክልክል እንደሆነ ነቢዩ ሰለላሁ አለይሂ ወሰለም ከምንም የሚቆጠሩ አይደሉም አሉ። እያጣጣሏቸው ነው። ጠንቋይ የማህበረሰብ ሰላም ጠንቅ ነው። የማህበራዊ ህይወት ጠንቅ ነው። እንኳን ለሌሎች ቀርቶ ለራሱ ራሱ ዘና ያለ ህይወት የለው። ከሰዎች ጋር ሰላማዊ የሆነ ኖርማል የሆነ ከሌሎች ሰዎች ጋር ተመሳሳይ የሆነ መቀላቀል አይኖረው። በስጋት ያዩታል። በፍርሃት ያዩታል። ስራው ተንኮል እንደሆነ ይታወቃል። ማህበረሰብ ውስጥ መርዝ የሚረጭ እንደሆነ በሰው ውስጥ አለ የሚፈልገው ደንበኛ ቢሄድም ሌሎች ሸፍጥ ክፋት እየተሰራባቸው እንደሆነ ይታወቃል። እሱም ስራውን ያውቃል። ሰላም የለውም ከውስጡ። በህዝብ ዘንድም ጥላቻን ነው የሚዘራው። ለዚህም ነው በኢስላም የደጋሚ የጠንቋይ ቅጣቱ ሸሪዓ ባለበት ሀገር በሰይፍ ይቀላል ነው እርምጃ ይወሰድበታል። ነው። ሌላ እዚሁ ላይ የምንወስደው በሀገራችንም ሰዎች የሚሸወሉበት ያውቃሉኩ፣ እነሱ በዚህ ጊዜ እንዲህ ብለው እንዳሉት ሆኖ አግኝተነዋል። አንዳንዴ ሰዎች ደንበኞቻቸው ገና ሲገቡ ከሌ ነው አይደለ ስምሽ፣ የመጣሹ ከዚህ ቦታ ነው አይደለ፣ እንዲህ አይነት ሐጃ ኖሮሽ ነው የመጣሹ ብለው ያስደነግጧቸዋል። ማን ያውቁም ያለው እሳቸውን ይላሉ። የሆነ ጊዜ እኮ ይሄ እንዲህ በዝርዝር ነው ገና ሳልናገር የተናገሩት፣ ምን ይዘው ነው የሚያውቁት አንድ እዚህ ጋር የተጠቆመ ነገር አለ በዚህ መልኩ ሊያውቁት ይችላሉ ሁለት አጋዥ ያላቸው ጅን ጅን ከሰው ልጅ የተሻለ ፍጥነት ይኖረዋል ስውር መሆን አለው መረጃ ከየቦታው እየሰበሰበ ደንበኞች ሲመጡም ከመንገድ ላይ መረጃ እያጣራ እያንዳንዱ ሰው ጋር ቀሪን አለ ቀሪን አለ በዚክር በዱዓ አላህም በመታዘዝ ካልተጠበቅ ነው ወደ ሸር የሚጎተጉት ስለዚህ ቀሪን እና ቀሪን እየተባበሩ መረጃ ይሰበስብና ገና ሲገባ ሰውየው ከቀሪኑ ያገኘው መረጃ ስላለ እሱን ይዞ የመጣው በዚህ ጉዳይ ነው፣ ከዚህ ሀገር የመጣው ስምህ እንደዚህ ነው ብሎ ያስደነግጠዋል። ሌሎችም ነገሮች፣ አንዳንዴ ደግሞ እንዲሁነቃ ለመረጃ የሚሰበስብ ሰው በግምት ቢናገርም ያውቃቸው ነገሮች ይኖራሉ። እነዚህና መሰል ነገሮችን ይዘው የሚናገሩት እውነት ሊሆን ይችላል። እነዚህ ነገሮች ግን ፈጽሙ ሊያታልሉን ሊሸውዱን አይገባም። ነብዩ ሰለላሁ አለይ ወሰለም ለይሱ ቢሸይ ከምንም አይደሉም ነው ያሉት ከምን የማይቆጠሩ ይሄው ዛሬ በምዕራቡ ዓለም አዲስ ዓመት በመጣ ቁጥር የቀጣይ ዓመት ትንቢት እየተባለ ጋዜጣ ላይ የሚያወጡ ጠንቋዮች አሉ። ከዛስ በዓመቱ መጨረሻ ላይ ከሰጡት ትንቢት ውስጥ ምን ያህሉ ተሳካ? በፐርሰንት ያስቀምጣሉ 20%? 25%? 18% እያሉ ያስቀምጣሉ። ከሌላ የተናገረው እንዳለው ይሄን ያክል የተናገረው ገጠመለት። በዚህ መልኩ የሚሄዱ ሰዎች አሉ። ነብዩ ሰለላሁ ዐለይሂ ወሰለም ለይሱ ቢሸይ ከምን የማይቆጠሩ? ጠመጠሙም በእስላም ስም አቀረቡትም፣ በየትኛውም ሁኔታ ቢቀርብ ማለት ነው። በየገጠሩ ብዙ አለ። እንዲያውም ዛሬ ወደ ከተማም ብዙ ነገሮች አሉ። እዚሁ አዲስ አበባ ውስጥ ወደ ጳውሎስ አካባቢ ጥንቆላ የሚሰራ ሰው እንዳለ ተነግሮኛል። ሌሎችም አካባቢዎች እንደዚህ ይኖራሉ። አንዳንዶች ሲሄዱ ልጄን የሆነ ሰው ለትዳር ጠይቆ ነበር፣ እንዴት ነው ልስጠወይ? ከዛስ፣ የልጁት ስም ማን ነው? ስሟ ይነገራል። የእናቷ ስም የእናት ስም ነው የሚጠይቁት፣ በብዛት ከዛስ፣ ይሄን ኪታብ እኮ ነው የሚገልጡት። እንዴት ነው የሚናገሩት? ውሸት ነው የምትሉት። ዓረብኛው ሁሉ ቁርአን የሚመስለው አለ፣ ዓረብኛው ሁሉ ሐዲት የሚመስለው ሰው አለ። የሚይዙት ኪታብ የዓለማት ሴቶች ዝርዝር የለም እዛ ውስጥ። ውሸት ነው እየተናገሩ ያሉት። ማታለል ማጭበርበር ነው እየፈጸሙ ያሉት። እዛ ላይ ሰንጠረዥ እየሰሩ ቁጥር ያስቀምጠው የሚሰጡት የሚጽፉት ነገር ይኖራቸዋል። ስለዚህ እነዚህ ከምንም የማይቆጠሩ ናቸው። እንዲያውም እምነትን አደጋ ላይ የሚጥሉ